ባለ አራት ፎቅ ስጋ ቤት መከፈቱን ሰምተናል፣ ተገርመናል። እስኪ እንመልከተው። ከእግር ጥፍር እስከ ራስ ጸጉር እያቃጠለን በፍቅር የሚበላው ኩን ስፓኛ ለአዲስ አበባ ያስለመደው የጥንት የጠዋቱ ማሙሽ ኩን ስፓኛ ርቼ ላይ ከ17 ዓመት በላይ ነግሶ ቆይቷል። አሁን ደግሞ ከጨርቆስታቦት ማደሪያ ወደ ጋዜቦ በሚወስደው መንገድ ላይ ባስገነባው ግዙፍ ህንፃ አገልግሎቱን ሰፋ፣ ምቾቱን ከፍ አድርጎ ተከስቷል። ባለ አራት ፎቁ ማሙሽ ኩን ስፓኛ ሥጋ ቤትን፣ ክብ ባርን፣ ቪይፒ ላውንጅን፣ ክትፎ ቤትን፣ ውብ አዳራሽን አካቶ ያዘ ነው። ተገናኝካችሁ ተብለው ሽሩሩ እየተዜመላቸው የተቀለቡ ሰንጋዮችን ከሻኛና ዳቢት፣ ከሽንጥ መሃል አገዳ፣ ከንቅል ሰብራዳ እያማረጣችሁ መብላት ስትሹ ትክክለኛ ምርጫ ነው። የት? ማሙሽ ኩንስፓኛ በክብ ባርና ቪአይፒ ላውንጅ ከእንግዶቹ ጋር ክብሮን በሚመጥን መልኩ ፈልሰስ ብለው ይስተናገዳሉ። የክትፎ የባህላዊ ጠጅ የገጠር አረቂ አምሮቶን መወጣት ሲፈልጉ ደግሞ ሶስተኛ ፎቅ ላይ ባለው ክትፎ ቤት ይዝናናሉ። ማሙሽ ኩንስፓኛ የጥንት የጠዋቱ